ሰላም ሰላም፣ ዛሬ መልስ ምት ለጆሲ ነው። ጆሲዬ እኔ እኮ ሶስት ሰው መስሎኝ ነበር ለካስ ሁለቱ ጆሮች ነው ሳቷሽ። ግን የሚቀጣጠል ከስል ስታገኝ አራገብ አራገብ አይደል? ስፔሻሊ የግራ ጆሮሽን ማለት ነው። ሴቶች ጸጉር ቤት ሄደ በቢጎሪን ያስጠቅልለው ጆሮሽ፣ ሁለቱም ጋቢ የተከፈተ ቪትስ ነው የምትመስለው። ማዕከላዊ ለአንድ ዓመት ጆሮ ላይ አንጠልጥሎብኛል ብለ ማለት ነው ዶኩመንተሪ ያሰራ የመልሽ። ለማንኛውም በነገራችን ላይ እና ሆም እኔ አንተን መናገር ፈልጌ አይደለም ግን ያንተ ፍንጭት ከሌሎቹ ለየት የሚያደርገው ዳኒን ዘና ፈታ ብሎ ማሳለፉ ዛሬ መልስ ምልስ ለጆሲ ነው ጆሲ በዚህ ቅጥነትሽ ማስተርቤሽን ካላቆምሽ ማለት ነው በቅርቡ ቂጥሽ አልቆ በፍሬሽ መቀመጥሽ አይቀርም በጣም ቀጭን ከመሆን የተነሳ ማለት ነው ስትራምል ፍሬ ይኮሻኮሻል በነገራችን ላይ አቤላ አንተን መናገር ፈልጌ አይደለም፣ ግን ከላይ ሳይ ሶስት ቁጥር ይታየኛል። ሰላም ሰላም እንዲናችሁ። ሶፎንያት በላይ ኢንስታግራም አካውንት ላይ ሮስት የሚብላኛለች፣ ሮስት እናረጋታለን። እንደዚህ ቀይ በቀይ ለብሰሽ ማለት ነው አሞራ እንዳይሽ ስጋ መስለሽ ነው የሚያነሳሽ። እግርሽ ምንድን ነው የሚያክለው ሶፊ? እግርሽ የጽድ ዛፍ ቢሆን ማለት ነው አልጋ፣ ቁምሳጥንና እና ጠረጴዛ ይሰራ ነበር። በዚህ እግርሽ ብርድ ልብስ ራሱ ታጥቢበት። ድጋሚ ሁሉ አይቆሽም። አርቲፊሻል ግሽን ደግሞ ወደኗል። ኦኬ ቡትስ ነው እንዴ? አምላኬ ወይ እንደዚህ ልጅ ቂጥ የሰፋ ልቦን አስጠኝ። ሮስቱን ተይው እና ሩሚ ዘንድ እንድናውራ ነው የምፈልገው። አገጭሽ ደግሞ ፔንዲንግ ብሎ ቆሟል። ሜጋባይት አልቆበት ነው። ይሄ ፊት ሪያና ክሪስ ብራውን ደብድቧት ጎዳና ወታ ፊት ነው የሚመስለው። ለማንኛውም ኢንስታግራም አካውንቴ ላይ እየገባችሁ ፎሎ እያረጋችሁ ሮስት የሚብላችሁ ኮመንት ማድረግ ነው የሚጠበቅባችሁ። ይመቻል ሶፍዬ በጣም ትመችኛለች። ክበር ይልኝ። በነገራችን ላይ ሮዚን የአንችን መናገር ፈልጌ አይደለም፣ ግን ይሄ ከንፈር ሁለት የፖሊስ ዱላ ይውጠዋል። በነገራችን ላይ ዳንዬ አንተን መናገር ፈልገን አይደለም፣ ግን በይዋ በዚህ ነው የምትመስለኝ። በነገራችን ላይ ዳኒ እኔ አንተን መናገር ፈልጌ አይደለሁ ግን አስባችሁታል? ልጅ ቄ ሲሆን በዚህ ጭንቅላቱ ጥምጣም እስኪጠበጥብ ቅዳሴ ያልቅ ነበር። ሰላም ሰላም፣ እንዴት ናችሁ? እዚህ ጋር ሙሌ ሮስት የሚባል ሮስት እናደርገዋለን። እንዴ ውድ እናዚዝ፣ ሙሌ በሆድ መተኛት አትችልም፣ ምክንያቱም እግዲህ ይንጠለጠላል። አንተ ሰጣ ገባ አቋም፣ አንተ ካካይኖ ጥሮኛ አቋም ዳሪና ይሄን ማለት ነው። ሽንት ቤት ብታሳለፍ ራሱ ይሄ ብሩጭ አይጣፋልን። ተስፋ ቁረጥ። እዚህ ጋር ደግሞ ፊት የፈነዳ ከመነዳሪ ነው የሚመስለው። ለማንኛውም ዩቲዩብ ቻናል ባይወላል ሰብስክራይብ አልጉ። በነገራችን ላይ ላይፍ ኦፍ አቤል እኔ አንተን መናገር ፈልጌ አይደለም ግን መንግስት ብር በቀየረበት ሰዓት አንዳንድ ግለሰቦች ብራችሁን በማዳበሪያ ሲጥሉ ከዛ አንስተ እንደሆነ ሰምተናል። ሰላም ሰላም፣ እንዴት ናችሁ? ዛሬ መልስ የምትለው አንተ ግርማ ነው። ጭንቅላት ትልቅ ከመሆን የተነሳ ታናሽ ወንድም ሲወለድ ወክ እያደረገ ነው የወጣው። አስቡ፣ ይህን የሚያክል ጭንቅላት ይዘህ ሞተረኛ ብትሆን ሄልሜት ሳይሆን ካስክ ነበር የምታደርገው። በነገራችን ላይ ቶሚ፣ እኔ አንተን መናገር ፈልጌ አይደለም ግን ጥቁር ሰው ሳይ ሲወለድ በከሰል ማዳበሪያ የተቀበሉን ይመስል ። <��school> <competition> <cling noise> በነገራችን ላይ እኔ ጀስት ፈን ለመፍጠር ነው እንጂ ማንንም መናገር ፈልጌ አይደለም፣ ወዳቸዋለሁ። ሰላም ሰላም፣ እንዴት ናችሁ? እዚህ ጋር የምወዳት እህቴ ባምቢ ሮስት ሚ ብላኛለች። ሮስት እናደርጋታለን፣ ወደ ፎቶ አንሄዳለን ነው ባምቢ። ማማ የለም እንዴ? በዚህ አይነት ልጅሽ መስከረምን ይጥባ እንጂ ሌላ ነገር እንኳን ተስፋ ያለ አይመስለኝም። የምር ግን አንድ ምክር ልምከርሽ ባምብዬ። ገላሽ ስታጠቢ በሌላ ሳሙና ታጠቢ። ለምን መሰለሽ? በላይፍ ቦይ ከታጠብሽ ማማሽ ብጉሩ መስሎት እንዳይጠፋው ብዬሽ ነው። አንድ ጥርስሽ ደርቡ እየመጣ ነው። ትራፊክ እንዳይኸው ተደበቅ በይው። እኔ የለሁበትም። የምር ግን እዚህ ጋር አስተያየትሽ ባምብዬ ፈረስ አንድ ማዳበሪያ ሳር ሎተሪ ደርሶት የሚያሳየው ፊት ነው የሚመስለው። ውሻችንም ቅንጥብጣቢ ስጋ ሰጠው እንደዚህ ነበር፣ ፈገግ ብሎ የሚያየኝ። ምን ያደርጋል እህት እንዳለው ሳያቅ ሞተ እንጂ። ባምቤ በጣም ነው ሞድሽ፣ የምር በጣም አንደኛ ቲክቶከር ነሽ ለኔ። ማንኛውም ሮስት መደረግ የሚፈልግ ሰው ሮስ የሚብሉ ኮመንት ያድርግ፣ ፕላስ ምልክቷን ይጫነው። በነገራችን ላይ አራት ኪሎ ኢንተርቴንመንት ነባ። እኔ አንተን መናገር ፈልግ ያደለው ግን ይሄ ፊት ዳቦ ቢሆን አስባችሁታል? አስራ ሰባ ሻ ይበቁ ሰላም ሰላም፣ እንዴት ናችሁ? ዛሬ ካሊድ ጄአር ሮስ ሚ ኢትስ ማይ ተርን ብሏል። ተርን ግን እንደዚህ አይደለም የሚጻፈው። ላንተ ሮስቱ ሳይሆን እንግሊዝኛ ነበር የሚያስፈልግ። ለማንኛውም ፎቶ አይተን ሮስ እናደርጋለን። አባቱ ወንድ ተስሎ፣ እናት ሴት ተስላ፣ የሁለቱም ስዕለት እኩል ሲደርስ ነው ይመስለው። ግን ካሊዶ የምር ባንክ ቤት ስትሄድ ሴት ነው አይደል የምትፈትሽ? የምር ግን ካሊዶ የወረባ ባላይ የምትለይ ማለት ነው እርግዝናው የሆናለው ነው እንጂ እምልህ ማለት ነው። አላምነ የምር አቷሽ ግን ማለት ነው የትኛው ሞዴስ ነው እንደዚህ ነፃነት ይሰጠሽ? አንተ ከጀሌላ ሴት አላቅም ፊት። እዚህ ጋር ደግሞ ማለት ነው በኮቪድ እና በጦርነቱ ምክንያት ገበያ የቀዘቀዘባት የኮንሶ ቢሽ ነው የምትመስለው። የምር እዚህ ጋር ደግሞ ከባለቤትሽ ጋር መሆኑ ነው አሁን ደስተኛ ብትሆኑም ትዳር ላይ ግን ቀስ ብሎ ነው መደባበር የሚመጣው። ለማንኛውም ሮስት መዳረግ የሚፈልግ ሰው ፎሎ አድርጋችሁ ኮመንት ላይ ሮስት የሚብላችሁ ጻፉ። እርካዲዶ ሰላም ሰላም፣ እንዴት ናችሁ? ዛሬ ሮዚዬ ሮስት የሚብላለች ወደ ፎቶ እንሄዳለን። ምንድን ነው ያልሽው? ይቺ ቂጥ እስክታርግ ድረስ ማለት ነው ኢትዮጵያ የዜግነት መክፈል ትጀምራለች። ይህም ፊት ግን ጠዋት ስነሳ ባዩ ማለት ነው ደህና ደርሽ ሳይሆን ለምን አደርሽ ነበር የምልሽ። የመርግን ችን በምታክል ቂጥ ስትራመጅ የቂጥ አጥንትሽ ማለት ነው ያፏጫል። ግሪስ ተጠቃሚ ለማንኛውም እንዳያፋድ በአንድ እጅ ሁለቱን እምቄጥሽን ቆንጥጭ። የሞራል ሽልንካው እንዴ፣ ደግሞ ሳልነግርሽ ባለፈው የበላሽ ቡዳ ታሞተኛ አሉ። በምግብ መመረዝ ማለት ነው። አሁን ዳንስ መደነሱን አቁሚና ማለት ነው ዝችጋ ያለችውን የእግድ ፓንት የመሰለ ኮርኒስሽን ማለት ነው ቀለም ቀቢ ማንኛውም ነው። ሮዚዬ በጣም ነው የምወድሽ። በርችልኝ በርችልኝ። ኢንስታግራም አካውንቴ ባዮ ላይ ያለ የገባችሁ ፎሎ አርጉ። ኮመንት ላይ ሮስት የሚብላችሁ ጻፍ። ይመቻችሁ። ቲክቶክ አካውንቴንም ፎሎ በማድረግ ማለት ነው የዜግነት ግዴታችሁን ተወጡ። የማይቻችሁ መጀመሪያ ፈትሻን ከዛ ደግሞ ምላሳቸውን እንፈትሻለን ማለት ነው። ያንጋቢ ይደርሰናል፣ ይሻላል። አልተቻለ ዳኒ ቦስ አሸንፏል። እውነት ለመናገር ዳኒ ለዚህ ጭንቅላት ኬፕ አያስፈልገውም፣ የጎላ ድስት በቂ ነው። ቦስዬ ግን ምንድነው ቅጥነት ስጋኑ እንደምታረ